ሰላም ጤና ይስጥልኝ። ክቡራትና ክቡራን የጠበቃ የሱፍ ዩቲብ ቻናል ተከታታዮች እንዴት ናችሁ? ከባንክ የአክሲዮን ድርሻ የምትገዙ እንደዚሁም የስም ዝውውር የምታደርጉ የውጭ ሀገር ዜግነት ያላችሁ፣ እንዲሁም ትውልደ ኢትዮጵያን የሆናችሁ ብሔራዊ ባንክ አዲስ መመሪያ አውጥቷል። ዝርዝር መረጃውን የምነግራችሁ ነው የሚሆነው። አብራችሁን እንድትቆዩ ጋብዛችኋለሁ። የኢትዮጵያ ብሔራዊ ባንክ የውጭ ዜጎችና የውጭ ዜግነት ያላቸው ትውልደ ኢትዮጵያውያን በባንኮች ውስጥ ሊኖራቸው የሚችለውን የባለቤትነት ድርሻ ገደብ እንዲሁም የተጽዕኖ ፈጣሪ ባለአክሲዮኖችን የአክሲዮን ዝውውሮችን በተመለከተ ድንጋጌዎችን የያዘ ረቂቅ መመሪያ አውጥቶ ውይይት ሊካሄድበት እንደሆነ ጠቁሟል። ኢትዮጵያ ብሔራዊ ባንክ የባንክ ሥራ ፈቃድና ቁጥጥርን የሚመለከተውን አዋጅ ተንተርሶ የወጣው ይህ ረቂቅ መመሪያ በአዋጁ የተቀመጡ ድንጋጌዎችን ለማስፈጸም የሚውል ነው ተብሎለታል። የአክሲዮን ዝውውሮችን የመቆጣጠሩ ስራ ከዓለም አቀፍ አሰራር ጋር እንዲጣጣም ለማድረግ ጭምር ታስቦ የተዘጋጀው ይህ ረቂቅ በተለይ የአክሲዮን ዝውውሮችን በተመለከተ አዳዲስ ድንጋጌዎችን የያዘ ነው። ይህም በአንድ ባንክ ውስጥ ከሁለት በመቶ በላይ የባለቤትነት ድርሻቸውን ሊያዘዋውሩ የሚፈልጉ ባል የአክሲዮን ዝውውር ተፈጻሚ የሚሆነው በብሔራዊ ባንክ ሲጸድቅ ብቻ ነው ተብሎለታል። በዘፈቀደ ማስተላለፍ አይችሉም። በባንኮች ውስጥ ከሁለት ፐርሰንት በላይ ድርሻ የያዙ አክሲዮኖች ዝውውር ሲደረግ የኢትዮጵያ ብሔራዊ ባንክን ይሁንታ ካላገኘ ዝውውር እንደማይተገበርም ነው በመመሪያው የተመለከተው። የኢትዮጵያ ብሔራዊ ባንክ እስካሁን ባለው አሰራር የአክሲዮን ዝውውሮችን የተመለከቱ የቁጥጥር ሥራዎችን የሚያካሄድበት ድንጋጌ ያልነበረው ሲሆን አሁን ግን ተጽዕኖ ፈጣሪ የሚባሉ ባለ አክሲዮኖች የአክሲዮኖች ዝውውሮችን የሚፈቅድበትና የሚቆጣጠርበት ይሆናል የተባለው ይህ አዲስ ረቂቅ መመሪያ ከባለድርሻ አካላት ጋር ከተመከረበት በኋላ በስራ ላይ የሚውል እንደሆነ ነው እየተጠበቀ የሚገኘው። በዚህ በአዲሱ ረቂቅ መመሪያ መሰረት የኢትዮጵያ ብሔራዊ ባንክ ከሁለት ፐርሰንት በላይ ደረጃ ያላቸው የአክሲዮን ዝውውሮች ሲደረጉ በኢትዮጵያ ብሔራዊ ባንክ ማጸደግ ግዴታም ከመሆኑ ባሻገር በባንኮችም ከፍተኛ የአክሲዮን ድርሻ ያላቸው ባለአክሲዮኖች የአክሲዮኖቻቸውን ዝውውር ለማድረግ ሲፈልጉ የባለአክሲዮኖችን ማንነት የሚገልጽ ዝርዝር መረጃ ማቅረብ ይጠበቅባቸዋል ነው የተባለው። መመሪያው ሌሎች በአስገዳጅነት መፈጸም አለባቸው ብሎ ከተደገጋቸው ውስጥ የአክሲዮን ዝውውሩ ሲደረግ ቢያንስ በኦዲት የተደገፈ ሶስት ዓመታት የሂሳብ መግለጫዎች መቅረብ ይኖርበታል የሚልም ይገኝበታል። አክሲዮኖችን የሚገዛው አካልም ለአክሲዮኖቹ ግዢ የሚያውለው ገንዘብ ምንጩ መጠቀስ እንደሚኖርበትም ብሔራዊ ባንክ ያሰናዳው አዲሱ ረቂቅ መመሪያ ውስጥ ተካቷል። በመመሪያው የተጠቀሱ ድንጋጌዎች ተሟልተውና ይሁንታ ተሰጥቷቸው የአክሲዮኑን ዝውውሮቹ ከተካሄዱ በኋላም ቢሆን ብሔራዊ ባንክ እነዚህን ዝውውሮችን በተመለከተ ጣልቃ የመግባት መብት እንደሚኖረው በዚህ ረቂቅ መመሪያ ተደንግጎ ይታያል። የኢትዮጵያ ብሔራዊ ባንክ የአክሲዮን ባለቤቶችን በተለይ አንድ ባለአክሲዮን በአንድ ባንክ ውስጥ ሊኖረው የሚችለውን የባለቤትነት ድርሻ መጠን በተመለከተ በግለሰብ ደረጃ የሚመዘገብ ባለአክሲዮን ከባንኩ ጠቅላላ አክሲዮኖች ውስጥ መያዝ የሚችለው ሰባት ፐርሰንት ብቻ ድረስ እንደሆነ ተመልክቷል። የባንክ ሥራ ፈቃድና ቁጥጥር አዋጅ ከመሻሻሉ ቀደም ብሎ አንድ ባለአክሲዮን ባንክ ውስጥ ሊኖረው የሚችለው የባለቤትነት ድርሻ ከአምስት በመቶ በላይ መሆን እንደሌለበት የሚደነግግ እንደነበረ ይታወሳል። ሰሞኑን ይፋ በሆነው ረቂቅ ግን ግለሰብና ባላክሲዮኖች የባለቤትነት ድርሻ እስከ 7ት ድረስ መሄድ የሚችል መሆኑን ነው። በዚህ መመሪያ ላይ እንደተገለጸው ስትራቴጂካዊ ባለሀብት በሚል የተጠቀሱ የውጭ ባንኮችም ከባንኩ ጠቅላላ አክሲዮኖች ውስጥ ከ40 በመቶ በላይ በአዲስ የአገር ውስጥ ባንክ በቀጥታ መያዝ እንደማይችሉም ተመልክቷል። የውጭ አገር ዜጎች፣ የውጭ አገር ዜግነት ያላቸው ኢትዮጵያውያን ድርጅቶች በባንክ ውስጥ ሊይዙ የሚችሉት አጠቃላይ የአክሲዮን ድርሻ ከውጭ ባንኩ ቅርንጫፍ በስተቀር 49 በመቶ ድረስ ይሆናል ነው የተባለው። በተፈጥሮ ሰውና ህጋ አካል በአጠቃላይ ቀጥተኛና ቀጥተኛ ያልሆነ የአክሲዮን ድርሻ ላይ ገደብ የሚያስቀምጠው ይህ ረቂቅ መመሪያ የስትራቴጂክ ባለሀብቶችን ሳይጨምር ከባንክ አጠቃላይ የአክሲዮን ድርሻ 15 እና 20 በመቶ እንደሚሆን ያመለክታል። እንዲሁም በአጠቃላይ ቀጥተኛና ቀጥተኛ ያልሆነ የአክሲዮን ድርሻ በተፈጥሮ ሰውና በህግ አካል በባንክ ውስጥ ያለው ከፍተኛ ገደብ ባንኩ ከተመዘገበው አጠቃላይ አክሲዮን 20 በመቶ እንደሚሆንና በዚሁ መሰረት ባንኮች ስራቸውን መስራት እንደሚጠበቅባቸው ይህ ረቂቅ መመሪያ ያመለክታል። አስር በመቶ ወይም ከዚያ በላይ የባለቤትነት መብት ያለው አካል ወይም ማንኛው ህግ አካል መጠን ያደረሱ ልጆች በባንክ ውስጥ አክሲዮን ካላቸው እንደ አንድ ባለአክሲዮን የሚቆጠር እንደሚሆንም በረቂቁ ተጠቅሷል። አግባብነት ባለው ህግ መሰረት ኢትዮጵያዊ ተወላጅ የሆነ ሰው ወይም ሙሉ በሙሉ በእነዚህ አግባብ ባለቤትነትን የተያዘን የተቋቋመ ድርጅትና እንደ አገር ውስጥ ባለሀብት መቆጠር የሚመርጥ ሰው የተከፈለ ካፒታሉን በኢትዮጵያ ብር መክፈል እንዳለበት ይደነግጋል። ነገር ግን ከዚህ ኢንቨስትመንት የተገኘ ማንኛውን ገቢ በውጭ ምንዛሬ የማይተላለፍለት መሆኑን አዲሱ ረቂቅ መመሪያ ከመውጣቱ በፊት ባለ አዋጅ ላይ መገለጹም ይታወሳል። ቀደም ብሎ በሰጠው ድንጋጌም ሆነ በአዲሱ ረቂቅ መመሪያ ለውጭ ዜጎች የተለያዩ መስፈርቶችና ሊያሟሉ ይገባቸዋል ያላቸውን ጉዳዮች ረቂቅ መመሪያው በግልጽ አስቀምጠዋል። ለኢትዮጵያውያንና የውጭ አገር ዜጎችን በተመለከተ ሕጋዊ እውቅና ባለው አካል የተረጋገጠ ሕጋዊ ፓስፖርት ቅጂ፣ አድራሻ ቁጥሮችና የተመዘገቡ ካፒታል ዋጋ ጉልህ የሆነ የአክሲዮን ድርሻ ያላቸውን ሕጋዊ ባለአክሲዮኖችን ይፋ ማድረግም ይኖርባቸዋል። ረቂቅ መመሪያ ተጽዕኖ ፈጣሪ የሚላቸውን ባለአክሲዮኖች የአክሲዮን ዝውውሮችንም የመመርመር ስልጣን የሚሰጠው ሲሆን በዚህ የኢትዮጵያ ብሔራዊ ባንክ ምርመራው መሰረት የሚገኙ ግድፈቶች እርምጃ እስከ መውሰድ ይደርሳል ነው የተባለው። የአክሲዮን ዝውውሮችን በሐሰተኛ መረጃ ላይ የተመሰረቱ ሆነው ከተገኙም እነዚህን በሐሰተኛ መረጃ ላይ የተመሰረቱ የአክሲዮን ዝውውሮች ላይም የሚሽር ስለመሆኑም ረቂቁም ያመለክታል። ይህን መመሪያ ለማስፈጸም ባንኮች የተጣለባቸውን ሌላው አስገዳጅ ሁኔታ የከፍተኛ ባለ አክሲዮኖች መረጃ በየሩብ ዓመቱ ለብሔራዊ ባንክ ማቅረብ ይጠበቅባቸዋል ነው የተባለው። ውድና የተከበራችሁ የፕሮግራም ተከታታዮች እንግዲህ መንግስት የውጭ ሀገር ባንኮች ወደ ሀገር ውስጥ እንዲገቡ እንደዚሁም ደግሞ የውጭ ሀገር ዜግነት ያላቸው ሰዎች፣ ድርጅቶች በሀገር ውስጥ የባንክ ስራ እንዲሳተፉ የባንክ ድርሻ እንዲይዙ መፍቀዱን ተከትሎ በአዋጅ የተለያዩ ከዚህ ጋር የተጣጣሙ አሰራሮችን መመሪያዎችን ለማስፈጸም በጥረት ላይ ይገኛል። ይህ መመሪያም የዚህ አሰራር አንዱ አካልና ቀጣይ ስራ መሆኑ ነው እየተገለጸ የሚገኘው። እንዲህ አይነት አዳዲስ መመሪያዎች አዳዲስ ህጎች አዳዲስ ደንቦች ሲወጡ ለእናንተ ማደርሳችሁ ነው የሚሆነው። በዋናነት ግን በጠበቃ የሱፍ የዩቲዩብ ቻናል ላይ በህግ ምክርና ትንታኔዎች ማብራሪያዎች የሚቀርቡ ነው የሚሆነው። ይህን ቻናል ያልተቀላቀላችሁ የፕሮግራሙ ተከታታዮች እንድትቀላቀሉ እጋብዛለሁ። ይህን ቪዲዮ ላይክና ሼር ማድረግ እንዳይረሳ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባይ ባይ።